ከመስከረም ከመስከረም 1 2018 ጀምሮ የመንግስት ሰራተኞች የደመወዝ ጭማሪን በተመለከተ ከሰሞኑ ተራዝሟል እየተባለ በሚናፈሰው ወሬ እውነት ተራዝሟል? ሙሉ መረጃውን ይዘናል። ለጤና ባለሙያዎች ማስጠንቀቂያ ወጥቷል። ያለ ሙያ ፈቃድ አገልግሎት መስጠት ሙሉ በሙሉ ተከልክሏል። በዝርዝር ይዘነዋል። ከገቢዎች ቢሮ በኩል የግብር ስወራን በተመለከተም አነጋጋሪ መረጃ ወጥቷል። ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የመስከረም 15 2018 ዕለታዊ ወቅታዊ ትኩስ መደመጥ ያለባቸውን መረጃዎች በተከታታይ ወደ እናንተ የምናደርስና የምናስደምጥ ይሆናል። ከመስከረም 1 2018 ጀምሮ የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ ተራዝሟል እየተባለ የሚናፈሰው ወሬ እውነት ተራዝሟል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። ከጤና ባለሙያዎች ጋር ተያይዞ ለሁሉም የጤና ባለሙያዎች ማስጠንቀቂያ ወጥቷል። ያለሙያ ፍቃድ አገልግሎት መስጠት ሙሉ በሙሉ ተከልክሏል። ሙሉ መረጃውን እናደርሳለን። ከገቢዎች ቢሮ በኩል የግብር ስወራን በተመለከተም አነጋጋሪ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ከመስከረም 2018 ጀምሮ የመንግስት ሰራተኞች የደመወዝ ጭማሪን በተመለከተ መንግስት ሙሉ በሙሉ ተግባራዊ እንደሚያደርግ ከዚህ በፊት መረጃ ወደ እናንተ ማድረሳችንና ማስደመጣችን ይታወሳል። ከሰሞኑ ይህንን በተመለከተም ተራዝሟል ወይ እየተባለ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረውን የሰራተኞች የደሞዝ ጭማሪን በተመለከተ በዛሬ ዕለት እንግዲህ አንድ መረጃን ይፋ አድርገዋል። መንግስት ከመስከረም 1 2018 ጀምሮ የደሞዝ ጭማሪ ተደርጓል ቢልም እስካሁን ድረስ ወደ የትኛውን መስሪያ ቤት የተላለፈ የደሞዝ ጭማሪ ሰርኩላር እንደሌለ አረጋግጠናል ሲል በዚህ ሰዓት ዜና ኢትዮጵያ ይፋ አድርጓል። የደሞዝ ጭማሪ ተደርጓል መባሉን ተከትሎ ያለምንም ምክንያት በሸቀጦችና በፍጆታ እቃዎች ላይ የዋጋ ጭማሪ ታይቷል። የደሞዝ ጭማሪው ከመስከረም ወር ጀምሮ ቢሆንም የመስከረም ወር ደሞዝ ክፍያው የሚፈጸመው ግን በጥቅምት ወር መሆኑን የሲቪል ሰርቪስ ኮሚሽን አሳውቆም እንደነበር ይታወሳል። ሆኖም እስካሁን ድረስ የደሞዝ ጭማሪውን አስመልክቶ ዝርዝር የደሞዝ ጭማሪና አፈጻጸም መመሪያ አለመውጣቱ በርካታ ሰዎችም መረጃን እየጠበቁ መሆናቸውን ነው ይፋ የተደረገው። የደሞዝ ጭማሪ ዝርዝር አፈጻጸም መመሪያ በቅርቡ ይወጣል። አሁንም በርካታ የውሸት መረጃ እየተሰራጩ በመሆኑ የሚመለከታቸው አካል በዚህ ዙሪያ መረጃ ይሰጣል ተብሎ ይጠበቃል። እኛም እንግዲህ መረጃው እንደደረሰን ወደ እናንተ የምናደርስ ይሆናል። ይህ መረጃ ብዙዎቻችሁ እየጠየቃችሁ ነበረ ከሰሞኑ ከመንግስት ሰራተኞች የደሞ ጭማሪ ጋር ተያይዞ እጅግ በርካታ መረጃዎች እየወጡ ስላሉ ይህንን መረጃ እንግዲህ እስካሁኗ ሰዓት ድረስ ምንም አይነት መረጃ እንደሌለ ወደ እናንተ ላደርስ እወዳለሁኝ። እንግዲህ ጥቅምት ወር ከገባ በኋላ የሚፈጠረውን ነገር የምናይ ነው የሚሆነው። እናንተም የሚሰማቸውን ሀሳብ፣ አስተያየት በኮመንት ስጡበት እያልን ወደ ቀጣዩ መረጃችን እናምራ። ሌላው መረጃችን ለጤና ባለሙያዎች በመላው ሀገሪቱ ላይ ላላቸው ማስጠንቀቂያ ይፋ ሆነዋል። ይህም ያለሙያ ፈቃድ አገልግሎት መስጠት ሙሉ በሙሉ እንደተከለከለ ይፋ ሆነዋል። የጤና ሚኒስቴር እስከ መጪው መስከረም 30 2018 ድረስ የታደሰ የሙያ ፍቃድ ያለያዙ ወይንም አዲስ ያላወጡ የጤና ባለሙያዎች ከዚህ ቀን በኋላ ምንም አይነት የሕክምና አገልግሎት መስጠት እንደማይችሉ በይፋ ማሳወቁ ተነግረዋል። ይህ ውሳኔ ይፋ የሆነው የጤና ሚኒስቴር ሚኒስትር ዴኤታ ፍሬህይወት አበበ ፈርመውበት በታህሳስ 30 2017 ለሁሉም ክልሎች በተላከው ደብዳቤ ነው። ደብዳቤው ሁሉም ክልሎች እስከ መስከረም 30 2018 ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ በጥብቅ ያሳስባልም ይላል። ምክንያቱም በ2017 የበጀት ዓመት የሚኒስትሩ ያካሄደው የዳሳ ጥናት፣ በጥናቱ መሠረት በርካታ ባለሙያዎች የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ያለፈበትን ፍቃድ ይዘው ለህብረተሰቡ አገልግሎት ሲሰጡ መቆየታቸው ተረጋግጧል። ይህ ደግሞ የህክምና ጥራትና የታካሚዎችን ደህንነት አደጋ ላይ የሚጥል መሆኑን ነው ሚኒስትሩ የገለጸው። በዚህ መሰረት ሚኒስትሩ ከመስከረም 30/2018 ድረስ ኖ ላይሰንስ ኖ ፓርቲሲፔሽን በሚል መሪ ቃል እንደሚንቀሳቀስም አስታውቋል። ይህ ማለት ከተጠቀሰው ቀን በኋላ የታደሰ የሙያ ፍቃድ በእጁ የሌለው ማንኛውም የጤና ባለሙያ በሙያው መስራት አይችልም ማለት ነው። ይህንን መመሪያ ተከትሎ የማስፈጸም ኃላፊነትም ለሚኒስትሩ የጤናና ጤናነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚም ተሰጥቷል። ይህ የፌዴራል መመሪያ ወደ ክልሎች መውረድ የጀመረ ሲሆን ለምሳሌ የአማራ ክልል ጤና ቢሮ በትላንትናው ዕለት ለሁሉም ዞኖችና ተጠሪ ተቋማት መመሪያውን በአስቸኳይ ተግባራዊ እንዲሆን ሰርኩላር አስተላልፏል። ሌሎች ክልሎችም ይህንን የንቅናቄ ሥራ እንዲሠሩና ሁሉም ባለሙያ ፍቃዱን እንዲያድስ የሚያደርጉ ከጤና ሚኒስቴር ጥብቅ ማሳሰቢያ ተሰጥቷል ስለዚህ ይህ መረጃ በቀጥታ የሚመለከታቸው የጤና ባለሙያዎች እንዲሁም የጤና ተቋማት ኃላፊዎች ጊዜው ሳያልፍ አስፈላጊውን ሁሉ በማድረግ የሙያ ፍቃዳቸውን እንድታድሱ ወይንም አዲስ እንድታወጡ ጥሪ ቀልቧል ይህ የሕዝብን ጤና ከመጠበቅና የሙያ ጥራት ከማስጠበቅ አንጻር የተወሰደ እርምጃ ነው። በሌላው መረጃችን ከገቢዎች ቢሮ የግብር ስወራ ጋር በተያያዘ አነጋጋሪ መረጃ ወጥቷል። የአዲስ አበባ ገቢዎች ቢሮ የ2017 በጀት ዓመት የ13 ግብር ከፋዮች መዝገብ በማዘጋጀት ካቀረቡ ባለሙያዎች መካከል ከፍተኛ የገንዘብ መጠን የመንግስትን ጥቅም ለማሳጣት የሚያስችል ግድፈት ፈጽመው የተገኙ አስር የሂሳብ ባለሙያዎችና ኦዲተሮች የሙያ ፍቃድ እንዲሰረዝ ጥያቄ አቅርበናል አለ። ቢሮ በ2017 በጀት ዓመት የቅድመ ኦዲት ተግባር በማከናወን የመንግስትን ጥቅም በከፍተኛ ደረጃ ለመጉዳት የሚያስችል የገቢ ልዩነት የተገኘባቸው የሂሳብ ባለሙያዎች ፍቃድ እንዲሰረዝ ጥያቄ እንዳቀረበ ነው የገለጸው። ይህን ጥያቄውን ያቀርበው በታክስ አስተዳደር አዋጅ 983 እዝባር 28 አንቀጽ 48 ንዑስ አንቀጽ 2 ሀ መሰረት በዛሬው እለት ለኢትዮጵያ የሂሳብና ኦዲት ቦርድ መሆኑን አሳውቋል። የሙያ ፈቃዳቸው እንዲሰረዝ ጥያቄ የቀረበባቸው አስር የሂሳብ ባለሙያዎችና ኦዲተሮች በቦርዱ የሙያ ፈቃድ የተሰጣቸው መሆናቸውን አመላክቷል። ቢሮው ከሂሳብ ባለሙያዎችና ኦዲተሮች የሂሳብ መዝገብ አዘገጃጀት ላይ በሚስተዋሉ ግድፈት ላይ ከቦርድና ከሙያ ማህበራት ጋር ተደጋጋቢ ውይይት ማካሄዱና የሂሳብ ባለሙያዎችና ኦዲተሮች ለቢሮው የሚያዘጋጁት የሂሳብ መዝገብ ማሟላት የሚገባቸው ጉዳዮችን በተመለከተ በመጽሔት ባዘጋጀው ለሁሉም አካል እንዲሰራጭ ማድረጉንም ጠቁመዋል። ቢሮው የሙያ ፍቃድ እንዲሰረዝ ጥያቄ ያቀረብባቸው የሂሳብ ባለሙያዎችና ኦዲተሮች በ2017 በጀት ዓመት ለግብር ከፋዩ ሂሳብ መዝገብ አዘጋጅተው በቅድመ ኦዲት ክፍያ ግድፈት የተገኘባቸውና በታክስ ወራይ መንግሥት ጥቅም ሊያሳጡ የነበሩ መሆናቸውም ተጠቁመዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።